በጣም ብዙ ጥሩ ወንዶች የተሳሳተ ሴት ይመርጣሉ። እና በአይምሮ በስሜትና በገንዘብ ይጎዳሉ። እነዚህን ስድስት የመርዛማ ሴቶችን ባህሪ በደንብ አድምጣችሁ የምትጠቀሙበት ከሆነ በምድር ላይ የምትፈልጓት የትኛዋም ሴት ሳታስቸግራችሁ በእጃችሁ ትገባለች። እነዚህን ባህሪ ያገኛችሁባት ሴት ካለች በፍጹም የፍቅር ግንኙነት መጀመር የለባችሁ። የመጀመሪያዋ አይነት ሴት ዘወትር ድራማ ፈጣሪዋ ናት። በግንኙነት ውስጥ ለመቋቋም በጣም አድካሚ ከሆኑ ስብዕናዎች አንዷ ነች። መጀመሪያ ላይ አስደሳች ባህሪ ይኖራታል። በህይወቷ ውስጥ ስላሉ ሁከቶች፣ ከጓደኞቿ ጋር ስለምታደርጋቸው ያልተገሩ ግጭቶች፣ ድራማዊ የሥራ ታሪኮችና ማንም የማይረዳቸው ዘወትር ስለሚፈጠሩ ጉዳዮች በታሪክ የተሞላች ናት። መጀመሪያ ላይ እንዲሁም አፍቃሪ ልትመሰል ትችላለች ስሜታዊ ጥልቅ ፍቅር ያላትና የሚደግፋት ሰው የምትፈልግ ትመስላለች። ነገር ግን እውነታው ረብሻን ትወዳለች። ድራማ የህይወቷ ደም ነው። አንተ ደግሞ የቅርብ ጊዜ ጓደኛዋ ነ። እመነኝ፣ ድራማው ከግንኙነታችሁ ውጪ ብቻ አይቆምም፣ ወደ አንተም ይመጣል። በህይወቷ ውስጥ በቂ ሁከት ከሌላት ከአንተ ጋር መፍጠር ትጀምራለች። በድንገት በአዲሱ የድራማው ክፍል ውስጥ ክፉ ገጸ ባህሪ ትሆናለህ። ምናልባት በፍጥነት መልእክት ስላልመለስክላት ወይ እሷ ልትሰማቸው የማትፈልጋቸውን ቃላት በትክክል ስላልተናገርክ ሊሆን ይችላል። ሳትጠረጥረው ችግር ውስጥ እንኳን ባላወቅከው ነገር ላይ በጩኸት የታጀበ ክርክር ውስጥ ትገባለ። ይህ የስሜታዊ አለመረጋጋት ትልቅ ምልክት ነው እና ካሰብከው በላይ በፍጥነት ያደክመሃል። ዘወትር ድራማ ፈጣሪዋን ቀደም ብለህ ለመለየት የሚያስችሉህን የማስጠንቀቂያ ምልክቶች ውስጥ ከቅርብ ጓደኛዋ፣ ከቀድሞ ፍቅረኛዋ ካለቃዋ ወይም ከቤተሰቧ ጋር እንኳን ሳይቀር ዘውትር የምትጣላ ከሆነ አስተውል። በሁሉም ድራማዎቿ ውስጥ ያለው የጋራ ጸቦች ሌሎች ሰዎች አይደሉም፣ እርሷ ናት የምትፈጥረው። ሁለተኛው አይነት ደግሞ ጥሩ መስላ ተንኮለኛ ሴት ናት። ፍጹም ትመስላለች። ምንም የማይወጣላት ተንከባካቢ፣ ትክክለኛ ነገሮችን ትናገራለች። ስትከፋ ትደግፍሃለች፣ ስትደክም ታበረታሃለች። ነገር ግን የሆነ ነገር ትክክል አይመስልህም። መጀመሪያ ላይ ስውር ናት። ነገር ግን በጊዜ ሂደት አንድ ነገር ታስተውላለህ። ዘውትር ጥፋተኝነት እንዲሰማ የምታደርግባቸው መንገዶች ወይም ሁኔታዎችን ለእርሷ በሚጠቅም መንገድ ስታደርግ ታያለ። ነገሮችን የምታቃምምበት መንገድ ታገኛለህ። ይህንን ካየህ እንኳን ደስ አለ፣ ጥሩ መሰል ተንኮለኛ ልጅ አግኝተሃል። ይህች አይነት ልጅ በጣም ተንኮለኛ የሚያደርጋት የድርጊቶቿ መርዛማነት በድብቅ ነው። በሹክሹክታ ነው የሚናገሩት። እየጮኸች ጭብ አይደለም ወይም በግልጽ እየበደለች አይደለም። የእርሷ ተንኮል ከዚህ የበለጠ ስውር ነው። ለስላሳ በሆነ ቃናዋ፣ ንጹሕ በሚመስሉ ቃላቶቿና በጥንቃቄ በተቀረጹ ምስሏ ውስጥ ተደብቋል። ሶስተኛው አይነት ሴት ቀማኛ ሴት ናት። እርሷ አንተን ማራኪ የተዋብክ፣ እንዲሁም በዓለም ላይ በጣም አስፈላጊ ሰው እንደሆንክ እንዲሰማ እንዴት ማድረግ እንዳለባት በትክክል ታውቃለች እናም ችግሩ ላንተ ያላት ፍላጎት ስላንተ አይደለም አንተ ስላለ ሀብት ወይም አንተ ስላለ ዝና ነው በመጀመሪያ እይታ ይህ አይነት ምንም ጉዳት የሌላት ወይም ላንተ ጥሩ ምኞት ያላት ልትመስል ትችላለች። ከፍ እንድትል የምታደርግ አይነት አጋር መፈለግ ተፈጥሯዊ ነው ነገር ግን ካንተ ጋር መገንባት ከምትፈልግ ሴትና ዝም ብላ ያንተን ትከሻ ተጠቅማ ወደ ላይ መውጣት ከምትፈልግ ሴት መካከል ልዩነት አለ ቀማኛ ለፍቅር ለአክብሮት ወይም ለአጋርነት ፍላጎት የላትም። ግቧ የአንተን ደረጃ፣ ሀብት፣ ግንኙነት በመጠቀም የራሷን ነገሮችን ማሳደግ ነው። ከአንተ የምትችሉን ሁሉ ከወሰደች በኋላ አንተን ትታ ወደ ሌላ ትሸጋገራለች። አራተኛው አይነት ሁሌም ተጎጂ የምትመስሏ ሴት ናት። ለሁሉም አጋጣሚዎች የሚያሳዝን ታሪክ አሏት እና መጀመሪያ ላይ ልብህን ሊነካ ቢችልም ከጀርባው ጥልቅ የሆነ ነገር ያዘለ ነው። በሕይወቷ ውስጥ ምንም ነገር የእርሷ ጥፋት አይደለም። የቀድሞ ፍቅረኞቿ መርዛማ ነበሩ፣ አለቃዋ ፍትሐዊ አይደለም፣ ጓደኞቿ ታማኝ አይደሉም እና እንዴት እንደሆነ ባይገባህም ሰማይ ምድሩ በእሷ ላይ እንደሚያሴር አስመሰላ ትነግርሃለች። እና ይህች የሁልጊዜ ተጎጂዋ ሴት መጀመሪያ ላይ ላንተ ስጋት አትመስልም፣ ምክንያቱም እየጮኸች እየዋሸች ስለማታያት እና በግልጽ ተንኮለኛ አይደለችም። ይልቁንም በአንተ በርኅራኄ ላይ በመጫወት ወደማያልቀው ችግሮቿ ውስጥ በስውር አንተ ሳታስበው ትከታሃለች። ይህንን አይነት ነገር እንዴት መለየት እንደምትችል እወቅ። የቀድሞ ፍቅረኞቿ ሁልጊዜ ክፎች ናቸው። ያልተበደለችበት አንድም መለያየት የለም። ለሷ እያንዳንዱ የቀድሞ ፍቅረኛ አታላይ፣ ውሸታምና ናርሲሲስት ነው። መጥፎ ገጠመኞች አጋጥሟት ሊሆን ቢችልም ግን እያንዳንዱ የቀድሞ ፍቅረኞቿ እጅግ መጥፎ ሰው ነው ካለች ያ የማስጠንቀቂያ ምልክት ነው። ኃላፊነትን በጭራሽ አትወስድም። በህይወቷ ውስጥ ያለው እያንዳንዱ ጉዳይ የሌላ ሰው ጥፋት ነው። ቀን ማሳለፍ፣ ከጓደኞቿ ጋር መጣላት ወይም ከአንተ ጋር የሚፈጠሩ ክርክሮች በጭራሽ የኔ ጥፋት ነው አትልም። ሁልጊዜ ሰበብ አለ። ህይወቷ የሚመስለው አንድ ረጅም አሳዛኝ ታሪክ ነው። ግንኙነቶቿ ብቻ አይደሉም፣ መላ ህይወቷ ተከታታይ ያልተጠበቁ ክስተቶች ናቸው። መጥፎ ዕድል በየቦታ የሚከተላት ይመስላል እና የህይወቷ ፈተና የተጋነነ ነው ደግሞም እሷ ትኩረት ወይም ርህራሄ በምትፈልግበት ጊዜ ያን ጉዷን እንድታስበው ታደርግሃለች። አንተም አትቸክንም። አምስተኛው አይነት ቃል ኪዳንን መግባት ይፈራሉ። አንድ ቀን አሁን ለግንኙነት ዝግጁ አይደለሁም ትላለች። ነገር ግን አሁንም እንደ ፍቅረኛ እንድታያት ትጠብቃለች። የተቀላቀሉ ነገሮችን ማለትም ዘውትር ትኩስና ቀዝቃዛ ባህሪ ታሳያለች። ይህ ባህሪ የዚች አይነት ሴት መለያ ምልክት ነው። ጥንቃቄ ካላደረክ እሷ አንድ እግሯን ከበሩ ውጭ አድርጋ አንተን እንድታገኛት በከንቱ ስትሯባት ትገኛለህ። እዚህ ጋር ልታስተውላችሁ የሚገቡ ነጥቦች አሉ። የተቀላቀሉ ምልክቶች ስታይ አንድ ቀን ሙሉ በሙሉ ላንተ ትሆናለች፣ ቅድሚያ እንደሰጠች እንዲሰማ ታደርጋለች። በሚቀጥለው ቀን ግን ሩቅ ትሆናለች። ስራ በስቶባት እንደሆነ ወይም ጊዜ እንደምትፈልግ ትነግርሃለች። ውሳኔ ከመወሰን ትቆጠባለች። የትዳር ሐሳብ ካነሳ ውይይቱን ታስቀይሳለች፣ ወይም ይህ ወዴት እንደሚሄድ እኔ የሚሉ ግልጽ ያልሆኑ መልሶች ትሰጠሃለች። ስድስተኛዋ አይነት ሴት ከመጠን በላይ ተቆጣጣሪዋ ሴት ናት። መጀመሪያ ላይ በጥልቅ የምታስብ ወይም ከፍተኛ መመዘኛዎች ያላት ትመስላለች። ነገር ግን በጊዜ ሂደት ለዝርዝሮች ያላት ትኩረት ትችት ይሆናል፣ እንክብካቤዋ ቁጥጥር ይሆናል እና መመዘኞቿ ለመድረስ የማይቻሉ ይሆናሉ። ሁሉን ነገር በፈለገችው መንገድ እንዲሄድ ትፈልጋለች እና ካልሆነ አንተ ችግሩ እንደሆንክ ይሰማል። እሷን እንዴት መለየት እንደምትችል በዚህ ይወቅ። ሁሉን ነገር ትቆጣጠራለች፣ እንዴት እንደምትለብስ እቃ እንዴት እንደምታነሳ አንተን ለማረም ሁል ጊዜ ፈጣናት። ይህንን ካየህ አምልጥ። ቁጥጥርን እንደ እንክብካቤ ታየዋለች። ለአንተ ምርጡን ብቻ ነው የምፈልገው ወይም ይህንን የማድረገው ስለምወድ ብቻ ነው ልትል ትችላለች ነገር ግን እነዚህ ቃላቶች አንተን ማታለያ ናቸው። የቻናላችን ተከታታይ ወንዶች እነዚህ መርዛማ ሴቶች ባህሪ መለየት ከቻላችሁ ደካማው እንዳይኖርም ትክክለኛውን የወንድ ባህሪ ያስይዛችኋል። ሁሌም ራሳችሁን ጠብቁ። ቪዲዮ ከጠቀማችሁ አብሮነታችሁን ላይክ እና ሰብስክራይብ በማድረግ አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሆስ